አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደት ተከበራችሁ ካናል ቤተሰቦች፣ በያላችሁበት ያለ አይነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ይሄን ሾርባ አሰራር ነው። ሹዝ በራ ነው፣ ሹዝ በራ ይባላል። ውስጡ ስጋ ያለው ማለት ነው። የዚህ ጋ ነጭ ሽንኩርት አለኝ። የዚህ ጋ ባህራት በየአይነት አለ። የዚህ ጋ ቲማቲም ቀጥገጫ ያለው ነሻ ያስፈልገኛል። እና ሽንኩርትን ይኸው እዚህ ላይ ብረድስ ሊያርግ ያለው ቀጥታ ወደ አሰራር ሾርባተል ሹዝ በራ ይባላል። ይኸው ሽንኩርት አድርጊያለሁ። ቀጣይ ስራዬ ዘይት እጨምራለሁ። ብስሚላ ይች ሽንኩርትና ዘይት

ከዛ ሳልሳ አደርጋለሁ አብሬ እጆች ና እዩን ሰማተም እንደዚህ አድርጌ በትንሱ ብዙም አላበዛም አድርጊያለሁ። ከዛ ቅመሙን እጨምራለሁ ማለት ነው። ያለው የየት ነው ቅመሙን የተዘጋጀውን እጨምራለሁ። ከዛ ማዕጅን አረጋለሁ። ማዕጅን አንድ እዛ ከባድ እና አብራቸውን ቆዩ። ምርጥ ምግብ ነው ማለት ነው ያላችሁ። ሾርባ ነው ነው ምርጥ ስጋ ስለሆነ ውሃ ጠጣ አድርጌ ከድነዋለን ማለት ነው። ሌላኛውን አልጨምርም

እሽዶች ዋ በመልኩ እንደዚህ ከሆነ በኋላ ትጅበራ የሚባለውን ውሃ ጨምር አደርገዋለሁ ማለት ነው። ቀጣይ ይሄ ነው ስራ ይሄን እጨምራለሁ ካደረግኩ በኋላ እነሻውን በቀላል አሰራር እና ቪዲዮውን ግን ላይክሸር አድርጉ። ያው ይሄን ስንሰራ ተበድዳል። ነሻ አንድ መላእጋ አደርጋለሁ። ነሻ የበቆሎ ዱቄት ማለት ነው። በቀዝቀዛ ውሃ መትቼ አስገባዋለሁ። ምክንያቱም የተወሰነ ውፍረት እንዲሰጥልን ነው። ምንም የለው እንዲያወፍርልን ነው። ያው ውዶች ይነሻ ይኸው ውሃ ቀዝቃዛው ሀርፌ መታና አስገባዋለሁ ማለት ነው። እና በጣም ቀላል ነው ቪዲዮውን ግን ላይክ ሼር በማድረግ አጠናክሩኝ እላችኋለሁ። ይሄው እንደዚህ አድርጌ አደርገዋለሁ ማለት ነው። ብዙ ጨመርኩት ነሻው። እና ስለዋለሁ የሆነ ያወፍርልኝ እንዲያወፍር ነው፣ ሌላ ምንም ጥቅም የለውም። የተወሰነ ማለት ነው። ጣዕምም ይስባል። አሁን ከድማዋለሁ። ከላይ ኩዝበራ የድንብላል ቅጠል ቁርጥና አይደበት አለው ማለት ነው። ይብሰልና አያቾ ይሄንን ቅጠል ማለት ነው፣ የድንብላል ቅጠል ነው። አጥቤ ቆራርጬ ያስገባበታለሁ። ያው ግን ገና ነው አልበሰለም። ምክንያቱም ውስጡ ይሄ ስጋ ስለሆነ እሳቱን ቀነስ አድርጌ አበስለዋለሁ ማለት ነው። ጨው ግን አላደረግኩም። ለምን ቢባል የራሱ አዥና ጨው ሊኖረው ስለሚችል ጨው አልጨመርኩም። እዛ መውከድ ነው። አበቃ። ብስሚላ ተቃቀሚ እሰ እያችሁ አላ ይህን ይመስላሉ። በነገራችን ላይ ይንን ሌላ ቤት ስር አስራ ሶስት አመት የሳውዲ አረቢያ እዚህ ቤት ብቻ ነው እንደዚ አይነት ሹርባ አደስ ምስር ብዙ ግን ይሄ እና ውስጡ ግን ስጋ ነው። ልክ አለ አደለ? ሳምቦሳ ደፈርሞሳ እንደዚህ አይነት ነው። ያው በየቤቱ በነገራችን ላይ የሁሉም ምግብ ይለያያል። አንድ አይደለም ማለት ነው። የሁላችንም አይነት በየቤታችን ስለሚለያይ እና ይሄን ይመስላል ማለት ነው። ቪዲዮውን ላይክ ምክንያቱም እኛ ቪዲዮ ስንሰራ ብዙ ነገር እንትናለን። ብቻ እንደ ሁላችንም በየራሳችን ስለምናውቀው ማለት ነው። እናመሰግናለሁኝ ባይ ባይ ላችኋለሁ። ዶች በዚህ መልኩ ደርሰዋል። ከዛ የድንብላል ቅጠል አሁን አስገባበታል ያው የድንብላሉን ቅጠል በእንደዚህ መልኩ ቁርጭ ያስገባበታለሁ። በቃ ይመስላል